ወንድም ካሊድ ለራማ ኪዳነ ምሕረት ገዳም ያደረገው ግሩም አስተዋጽኦ። ወንድም ካሊድ ለራማ ኪዳነ ምሕረት ገዳም ላደረገው የብርና የቁሳቁስ ድጋፍ ከልብ እናመሰግናለን። ለገዳሙ ልማትና እቃዎች ማስፈጸሚያ የሚውል አምስት መቶ ሺህ ብር የሚገመት ከፍተኛ አስተዋጽኦ በማድረጉ የብዙዎችን ቀልብ የገዛና ሌሎችንም አርአያ የሚሆን ተግባር ፈጽሟል። ይህ ትልቅ ልግስና የገዳሙን አገልግሎት ለማስፋትና የተሻለ መንፈሳዊ ቦታ ለመፍጠር ትልቅ እገዛ እንደሚያደርግ እናምናለን በማለትም በርካቶቹም ሀሳባቸውን እየገለጹ ይገኛሉ። በጣም ወንድማችን እንግዲህ የሙስሊም እምነት ተከታይ እንደሆነ ጨመረም ነው። ልገሳውን ደግሞ ሃይማኖት ሳይገድበው በጣም በሚገርሙን የመቻቻልን፣ ፍቅርን በማስመልከት ያሳየበት የሄደበት አካሄድ በርካቶችን ያስደመመና የሄደበት ርቀት እጅግ አስገራሚ እንደሆነ ጨመረም ነው። በርካቶችም የተደመሙበት ክስተትም ነው የተፈጠረው። ክብረትና ክብረን ዩቱብ አድማጮች አስገራሚ ክስተትን በማስመልከት ነው ለእናንተ ይዤላችሁ የመጣሁት። ይህ ሚኪ ታቦር ኒውስ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግ ላልሰሙት እንዲደርስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።